በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት 11 በስንክሳር ታስበው የሚውሉ በዓላት እና የወንጌል ንባባት አባ ያዕቁብ ወቅድስት ጲላጋያ ወአርማሚ ሰማዕት ዘነግ ምስባክ መዝሙር መቶ 118 ከቁጥር 86 እስከ 87 በአመፃ ሰደዱኒ ረድአኒ ሕቀ ክመ ዘእም ደምሰሱኒ ውስተ ምድር ወአንሰ ኢሃደጉ ትእዛዘከ። የቅዱስ ሉቃስ ወንጌል ምዕራፍ 2 20 ከቁጥር 9 እስከ 17 ያለው ኃይለ ቃል እንዲህ ይላል። ለሕዝቡም ይህን ምሳሌ ይመስልላቸው ጀመረ፣ እንዲህም አለ፦ አንድ ሰው ወይን ተከለ፣ መጭመቂያም አስቆፈረ፣ ግንብም ሠራለት፣ ለገባሮችም ሰጥቶ ወደ ሩቅ ሀገር ሄደ፣ ሳይመለስም ዘገየ። የመከሩ ወራት በሆነ ጊዜም ወደ ገባሮቹ ከወይኑ ፍሬ ይልኩለት ዘንድ አገልጋዩን ላከ። ገባሮቹ ግን አገልጋዩን ደብድበው ባዶ እጁን ሰደዱት። ዳግመኛም ሌላውን አገልጋዩን ላከ፤ እርሱንም ደብድበውና አዋርደው ባዶ እጁን ሰደዱት። ደግሞ ሶስተኛውን አገልጋዩን ላከ፤ እርሱንም አቁስለው ሰደዱት። የወይኑ ባለቤትም እንግዲህ ምን ላድርግ ምናልባት እርሱን እንኳ አይተው ያፍሩ እንደሆነ የምወደውን ልጅ ልላክ ብሎ ላከው። ገባሮቹም ባዩት ጊዜ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እንውሰድ ብለው ተማከሩ። ከወይኑ ቦታም ወደ ውጭ አውጥተው ገደሉት። የወይኑ ባለቤት በመጣ ጊዜ እንግዲህ ምን ያደርጋቸዋል? ይመጣል እነዚያንም ገባሮች ይገድላቸዋል፣ ወይኑንም ለሌሎች ገባሮች ይሰጣል። ቃሉንም ሰምተው አይሆንም እንዲህ አይደረግም አሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ አራት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 ያለው ኃይለ ቃል እንዲህ ይላል። ወንድሞቻችን ሆይ ከመካከላችሁ መምህራን ብዙዎች አይሁኑ፣ ጽኑ ፍርድ እንደምንቀበል ታውቃላችሁና። ሁላችን እጅግ እንስታለንና፣ በቃል የማይስት ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ይታዘዙን ዘንድ በፈረሶች በአፋቸው ልጓም እናገባለን አካላቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ አካላቸው ይህን ያህል ታላቅ ሲሆን በነፋስ ኃይል ይነዳሉ ይመለሳሉም። ሰውም ይህን ያህል ታናሽ በሆነ መቅዘፊያ ይመልሳቸዋል፣ ወደ ወደደው ወደብም ያደርሳቸዋል። እንዲሁ ምላስም ትንሽ አካል ናት፣ ታላላቅ ነገርንም ታመጣለች። እነሆ እጅግ ትንሽ የሆነች እሳትም ይህን የሚያህል ጫካ ታቃጥላለች። ስለ ቃሉ የቃሉ ባለቤት ለውል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃል እንዲህ ይላል፦ አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ የመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 83 ከቁጥር 6 እስከ 7 እስመ መምህረ ሕግ ይሁብ በረከተ ወያሐውር እም ኃይል ውስተ ኃይል ወያስተረኢ አምላከ አማልክት በጽዮን። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 11 እስከ 16 ያለው ኃይለ ቃል እንዲህ ይላል። በሚሰድቧችሁና በሚያሳድዷችሁ ጊዜ ስለ እኔም እየዋሹ ክፉውን ሁሉ በሚናገሩባችሁ ጊዜ ብፁዓን ናችሁ። ደስ ይበላችሁ፣ ሐሴትንም አድርጉ፤ ዋጋችሁ በሰማያት ብዙ ነውና ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ አሳደዋቸው ነበርና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን እንግዲህ በምን ይጣፍጣል? እንግዲህ የሚጠቅመው የለም ሰዎች ወደ ውጭ አውጥተው ይጥሉታል በእግራቸውም ይረግጡታል እንጂ እናንተ የዓለም ብርሃን ናችሁ። በተራራ የተሰራች ከተማ መሰወር አይቻላትም። ከእንቅብ በታች ሊያኖሯት መብራትን አያበሩም፣ በመቅረዟ ላይ አኖረዋት በቤት ላሉት ሁሉ ታበራለች እንጂ። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑት።